ይህ ቅመሞች እየ ግን ማለት ነው። እናንተ እኮ ሰው አትጥሉ። የእውነቴን ነው የምላችሁ። ዛሬ ደግሞ ሄርሜላ እንግዲህ አብርሽን እንዴት አምጭ ሎ ለደው ይመስላል ነው ፍራት ፍራት አለኝ በዛ መደንገጤ በሚለው እያለቀሰች ነው ያየናት፣ አጭር ቪዲዮውን ማለት ነው። በነገራችን ላይ በጣም ነው መታለቅ ሰው ያም ለእሷም ደግሞ ይመስለኛል ነው ከአብርሽ ለመለየት እንዴት አድርጌ ሌለየ ይመስላል እና ብዙዎቻችሁ ደግሞ ኮሜንታችሁ ከእሷ በላይ ፈታ አድርጎኛል። በግድ ነው እንዴ አልቅሰሽ ሞተሻል፣ በሰው ባሌ ግድ ነው እንዴ? እሩታም ከዚህ በላይ አልቅሳለች። ይገባሻል የምትሉም ደግሞ ኮሜንታችሁን እያነበብኩኝ አንዳንዶቻችሁ በግድን የምትሉ በተለይ ፈታ ነበረ ያደረጋችሁ ማለት ነው። እውነት ለመናገር ሄርሜላ ምንድን ነው የሚያስለቅሳት በዚልክ በዚህ ልክ? አብርሽ እኮ ማለት ነው ቤተሰቦች፣ እውነት ንምላችሁ ከሄርሜላ መለየት የማይፈልገው እውነቱን ንገራችሁ ለመሸቂያ መሸቂያ እሷ ከራቀችው ከማጋ በብዛት ኦዲየንሱ ሄርሜላን አደን የሚጠላው ሄርሜላ ኮ መንቃት አቃተሽ፣ አብርሽ ምንም አይሰራልሽ። እኔናት የሰው ባል ነው፣ የሰው ወርቅ አደምቅ ነው። ስለዚ፣ ኦዲንስ ጫና ስለፈጠረብሽ መለየትን መረጥሽ። ዛሬ ደግሞ ኦዲንሱ አስለቅሶሻል። ምክንያቱም ኦዲንስ ከወደደሽ ወደደሽ ነው። ሚወድሽም በመልካም ስራ ነው፣ ሚጠላሽም ደግሞ በመልካም ስራ ሳይሆን በመጥፎ ተግባርሽ ነው። ሄርሜላ ና የሄርሜላ ማልቀስ ዛሬ ይመስለኛል ለእኔ አብርሽን እንዴት አምጭ አይነት ነገር ይመስላል። እንግዲህ በአበባ ደሳለኝ ዘፈን ፍራት ፍራት አለኝ በዛ መደንገጤ ምናምን የሚለው እንግዲህ ለአብርሽ ነው። ሌላ ሰው መችም እንደዚህ አይኗ ደም እስከሚመስል አታለቅስም። ስለዛ ፍራት ፍራት የሚሰማሽ ነገር የለም ሄርሜላዬ። የሰው ባል ነው የሰው ወርቅ ደምቅ ነው ትውት አድርጊው አብርሽ፣ አንቺ እኔ ላይ ምንም ጫና አልፈጠርሽም፣ እኔ ላይ ምንም ጉዳት አልፈጠርሽም፣ አስቢበት ምናምን ያለሽ አንቺ። ከሌለሽ ቪዲዮ ከማጋ በብዛት ኦዲየንሱ አንቺን ስለሚጠራሽ ግዴታ አብርሽ ጋር እየገባ አንቺ ነው ያለ አንቺን ይሰድባል። ስለዚያ ለምን መሰደቢያ ትሆኛለሽ አንቺ? ሴርሜና ለምን ስታለቅሻለሽ እናቴ ልጅ? ምናልባት ውስጥሽ ያለ ነገር ሊኖር ይችላል፣ አላውቅም። ያለ ምክንያት መቼም አያለቅስም ማለት ግን አብርሽን ደግሞ እንዴት አድርጌ ከልቤ ላውጣ አይነት ለቅሶ ከሆነ አውጪው አውጪው አውጭው እና በዚህ አጋጣሚ ማለት ነው ቅመሞችዬ፣ ስትወዱም ስጠሉም በጣም ነው ቢገርመኝ። ሄርሜላ ራሱ እኮ የእውነት የተነሳሳችውና ከአብርሽ ጋር መለየት አለብን ከልጅና ከሚስት ጋር ኑር ያለችው በእናንተ ጫና ነው። በነገራችን ላይ ምናል ጫና እንደምትፈጥሩ አይታችኋል። ምናል ጫና እንደምትፈጥሩ ማለት ነው። እና የኦዲየንሱም ጫና ነው እሷን ከሱ ጋር እንለያይ በቃ ይበቃናል ብላ የወሰነችው። ግን ቢሆንም አሁንም እያማጠች ነው አብርሽን ወልዳ ለመለየት አሁንም፣ ሄርሜላ በለ እሱ ላይ ናት ማለት ነው። ምንም ፍርሃት ፍራት አይልሽም፣ ሄርሜላዬ፣ ምንም አትፍሪ። የሰው ወርቅ አድምቅ ነው አደለም። ከአብርሽ ሰው አደለም፣ ከአብርሽ ጋር ጓደኛ ብለሽ ቀርበሽ ያኑን መስመር እያሽርሽተይና ሰው ከእናት ከአባቱ ይለያል። እንደ በቀተለይ በቃ ተለይ፣ ተለይ። እናቴን ሄርሜን የእውነት ግን በዚህ አጋጣሚ ማለት ነው ቅመሞችዬ፣ ማለት ነው ኮሜንታቹ በጣም ነበረ ያሳቀኝ። እግዚአብሔር በግድ ነው እንዴ በሰው ባል በግድ ነው እንዲያልቅሰሽ ሞተሻል የምትሉ ልጆች፣ በስመ አብ ፈታ ነበር ያደረጋችሁይና፣ ይመቻችሁ እናንተ እኮ ስጠሉ ጠላችሁ ነው በቃ፣ ስትወዱም ወደዳችሁ ነው። እና ሄርሜላ ከአንዴም ስንት የኮድር ሰጥቶሻል። ወደ እንሱ ሄርሜላ በራስ ሽቶ ብቻ እና እናበረታታሻለን። እኛ ቅመሞች ብዙዎቹን አሳድገናል። እንኳን አንቺን የመሰልሽ ቆንጆ። ግን የሰው ወርቅ የሰው ነው። የሰው ባል አትንጠልጠይ። ሩታ አንቺ በሩታ ቦታ ብትሆኝስ ምን ይሰማሻል? አሁን አንቺ የምታደርጊው ነገር ስለዛ ከትልቅ እስከ ህጻን

ግን አንቺ ያንን ነገር ማስተካከል አልቻልሽም። ስራዎችሽ፣ ነገሮችሽ ሁሉ መስመር የዘለሉ ስለሆነ ኦዲየንሱ ይህን ነገር ማቆም አለባት ብለው በአንድ ድምጽ እንግዲህ ወስነው ብሻን ና የኦዲየንሱ ድምጽ መሰለኝ ያሸነፈሽ አይመስለኝም። በዚህ አጋጣሚ ሄርሜላ፣ የኦዲየንሱ ድምጽ አሸንፎች ስለሆነ ከአብርሽ ለመለየት ሞከርሽ ነገርሽ። እሱ ደግሞ ጊዜ ወስደሽ አስቢበት፣ እኔ ላይ ምንም ህይወት የፈጠርሽ ጫና የለም ተላምደናል አለሽ። ከዛ እንዴት አሁን ደግሞ እንዴት ትለዩ? ፍርሃት ፍርሃት አለሽ ከበደሽ፣ ከአብሪሽ ለመለየት አይደል? ሄርሜላ አይዞሽ እና አይዞሽ። የሰው ወርቅ የሰው ነገር ራሱ ቁጭ አድርጎሽ ይሄዳል። ስለዚህ አሁን ኑ ራስሽ ወስኝ፣ ከወዴንሱ በላይ ሃይምሮሽ ወቅሶሽ፣ አስበሽበት ራስሽ ወስኝ። እናት የሰው ወርቅ አደም ቅላል ያገር ሰው ሲተርት እና ዛሬ እንግዲህ የሄርሜላ ፍርሃት ፍርሃት አለኝ እንግዲህ ያው ሌላ ምን አዲስ ነገር አለ? ከአብሪሽ መለየት ነው። ምንም አዲስ ነገር የለም። የእውነት ነው ብላችሁ ከአብሪሽ ጋር መለየት ነው። በቃ ፍርሃት ፍርሃት ያላት ፍራት ፍራት አለኝ እያለች እያለቀሰች ነው። እና አንዳንዶቻችሁ ደግሞ ባካችሁን በቃ ተዋት የምትሉ አላችሁ። ወደንሱ እኮ ትቷታል። እሷ ነች ነገሩን እያባበሰች ነገ አዲስ ነገር ይዛ ትመጣለች። ወደንሱ በቃ ሄርሜላ ወደ ራሷ ተመለሰች ብሎ ሲመለስ እሷ በአዲስ ስራ ትመጣለች። በማይሆን ነገር በዛ ነው የምትቀሰቅሰው